ቻ ብታይ ዛሬ ቆንጆ ሾፒንግ አስካይጃ ነበር ለአንቺ የሚመጡ ምሽት ቆንጆ ቆንጆ ነገሮች ይዤልሻለሁ፣ አንቺን የሚመጥንሽ

እግሬሽን አሞሽ እንዳልሆነ ግን አውቃለሁ። ምን ለማለት ፈልጋ ነው? ባትነግሪኝም ችግር የለም። ግን አንድ ነገር ልንገርሽ። አንዳንድ ያልተነገሩ እውነቶች ከውሸት አይቆጠሩ። አልገባኝም። ሁሉንም ነገር እነግርሻለሁ ግን ደግሞ ምልሽን ነገር መስማት አለብሽ። ተይንዶ፣ ይሄ ቤት ለእኛ አይሆንም፣ እንውጣ ስልሽ ምንም ልትሰሚኝ አልሻለሽ። የማይሆን ነገር አታውራ ዳግም። ምን ሆነ ነው ከቤት ወጥተሽ ወዴት ትሄዳለሽ? ቤቴ አንቺ ያለሽበት ነው። ምን እየተረዳኝ አይደለም ኦድ ሽ እወድሻለሁ። ምንም ልልህ አልችልም። እባክህ በቃ ተወኝ። እኔ አሁን በጣም ለራሴ አሞኛል። ትችላለህ ፈሽናውረው አሁንማ ሁሉ ነገር በግላጭ አደረከው። በቃ አይደል እማዬ፣ የማትረጂኝ ከሆነ አትጠይቂ። ኧረ እባክህ እባክህ ትንሽ አፈረበ። አባትህ በአንተ ምክንያት ደም ግፊቱ ተነሳበት። አሁን ደግሞ ካልሞተ ነው ነው ወይስ ምንድን ነው እቅድ፣ ምንድን ነው አንተ? ግን የሞተ ሰው እኮ እረፍቱ ነው። ያውም ከዚህ ቤት እኔም በበሽታ ልገለኝ ትችላለህ። እሱ ግን ገሎ ነው የሚሞተው። አንተ ብትቀበርና ብትሞት ነው የሚሻለህ፣ ቢቀብርህ ነው የሚሻለህ ጨረሽ አንተ በቀደስ ጠገብክ ማለት ነው። በቃ ሰው ሚሊዮን ወይ ወላጅ ሚሊዮን ነገር አሰማ ማለት ነው። እ ምንድን ነው ነው ዘውላ ውጥርጥር ያደረገህ እ ካኩ ጋር ካኩ ጉርቹ ጋር የሚያር መጣምጥ ደነዝ ከብት ደረቅ ዙሪ ቆይ፣ ለምንድ ነው የሚለቀሽ ማትወጪ? እስካሁን እንግዲህ ብዙ ነገር እያደረግንሽ ነው፣ አንቺ ግን አልወጣም ብለሽ ድርቅ ብለሻል። እኔ እኮ በሰላም እንድትወጪ በጣም ብዙ ጊዜ እነግርሻለሁ፣ አንቺ ግን እኔ በሰላም አልወጣም ከፈለጋችሁ እሬሴን እየጎተታችሁ አውጦት እያልሽ ነው። ታዲያ የሚያዋጣሽ ይመስልሻል? ችግር የለ፣ እንደፈለግሽ በይኝ፣ እኔ አሁን ምንም አልልሽም። ብሌ ድሮስ ምን ልትያምሮች ነበር ስሚ እኔ ማኮ በግድያ ወንጀል ከስሽሽ እስር ቤት እንድትበሰብሽ ይላረግሽ ነበር፣ ግን ምን ዋጋ አለው? አባቴ ደርሶ አጥርፎሻል። የፈለገ ነገር ግን ቢሆን ከኔ ብሌን ማንም ሰው ያመልጥምሽ። አሁንም ቢሆን እጅ ሌነሽ እንደፈለግኩ አርጌ እጫውትብሻለሁ። አሁን ምን ደግሞ አድርግ ልንገርሽ? ከዚህ ቤት መንቅር ያስወጣሽና፣ ከፈለግኩ ለማኝ፣ ካልሆነ ደግሞ ጎዳና ተዳዳሪ አደረግሻለሁ። ይሄ ሲሻለ እሺ፣ በቃ እንዴ፣ በቃ እኔ ስሬ ልስራበት ምንድን ያልሽው? አንቺ ተይኝ፣ እኔን ብሌን ነዋ። አንቺ ተይኝ የምትይ? ኧረ ኧረ ኧረ ኧረ! እና በጣም ተናነቀናል ማለት ነው። ለማንኛውም ስል ሁለት ቀን ብቻ አስቼ፣ በዚህ ሁለት ቀን ውስጥ ከእዚህ ቤት መንቅሬ ነው የማስወጣሽ። ደግሞ ደግሞ ስቶች እንደዚሁ በቀላሉ አይደለም የምትወጪው። በሰራሹ ስራ አንገትሽን ደፍተሽ ተዋርደሽ ነው የምትወጪው። አውቃለሁ። በእርግጥ ነው አልሰራሽም። ሁሉንም ነገር እንደምሰራ አውቃለሁ። ቢሆንም ግን። እኔ የምፈልገው ነገር ሶስተ ሽብኝ ድረስ አንቺ የምትፈልጊውንም ነገር ማሳሻለሁ። ተግባባል እስኪ ግን ነው እሺ፣ የምታደርገው እንግዲህ ይህንን ስቃይ ይች ይኖራል። ለውጥ ካልሽ መኖር ትችላለሽ። እንደ እኔ ግን ብዙ የምትይው አይመስለኝም። ስለዚህ ብዙ

ሀና፣ በዛሬው ቀን በቤተሰባችን ውስጥ የተፈጠረው ችግር ምን ያክል የልጆች አስተዳደግ ላይ የተሳሳትን እንደነበርና የተረዳሁበት ቀን፣ ግን ያም ሆኖ ሀና፣ ልጅን መማታት አልነበረብሽም። ወደፊትም ላትስማሙ ስለምትችሉ ከዚህ ቤት እንድትሰናበች ወስኛለሁ እና መልካም እድል እንዲገጥምሽ እመኛለሁ። ጎሽ እኔም እኮ እኮ እንደዛ ነው ያሰብኩት። ያው ከአንተ የምጣ ብዬ እንጂ አባዬ፣ መጀመሪያ ምን አለ፣ እሷን እውነት ብትሰማ። አንተ ዝም በል አንተ ይህንን የመናገር ሞራል የለህም እኮ። መጀመሪያ ሰማት እኮ ነው ያልኩህ። አንተ ለምን ዝም አትልም? እሱ እየተናገረ እኮ ነው። እሱ መሰለኛ አባሮህ አንተ ነህ። እንዴት አይነት ጉድ ነው! እባካችሁ። ሀና፣ ነገ ከነጎዴ ያሳፍርሻለሁ። እስከዚያ የምትገጃጀው ነገር ካለ?

መጨረሻ የሆነ ማለት ነው። ዓለም ለካ ለክፉዎች ናት። እኔ ግን በዚህ ሁሉ ነገር ውስጥ ወንጌል እንኳን የትዬን ጉድ አላወጣሁም ብዬ የፍቅር አምላክ ይይልሽ። እኔ ሌላ ምን ልሽ አለው? ግን ታውቂያለሽ አይደል እኔም እወድሻለሁ፣ ግን ከዚህ ቤት መሄድ አለብኝ። እኔ በቃ ተያይዘን እንጥፋ። ዳግም፣ እባክ እባክ ተረዳኝ። ትንሽ ጊዜ ብቻ እኮ ነው፣ በዛሌ ደግሞ አባዬን አሁን ጊዜ ብቻ ነው የምፈልገው። ሁሉንም ነገር አስረድዋለሁ። አንድ እድል ስጪኝ እባክሽ። እንደምታስበው አይደለም። በቂ ነገር የሚሆን አይደለም። ይህን ያንቺ ፍቅርስ የኔን ነው እንጂ ፍቅርስ፣ እኔና እንጂ እኮ ተራ የመንደር ፍቅር አይደለም ያለን፣ የበዛበን የሰብለ ወንጌል ፍቅር ነው ያለን። ፍቅርስ እስከ መቃብር አይደል እንዴ አልሽኝ? እድል ብቻ ትንሽዬ፣ ትንሽዬ ትንሽ ከፍቶ ትስካገኝ ብቻ ጠብቂ። አባዬን ሁሉን ነገር አሳምነዋለሁ። እባክሽ ሰሞኑን የማውቀው ይህ አባት አይደለም። በጣም ተለውጣ አላቦ። ሀናን እኮ አንዴ ብትሰማት ሁሉ ነገር ይቀየራል። አንተ ያሳደግክን ለእውነት እንድንቆም አይደለም አባ? አንዴ እንኳን ብትሰማት እኮ ምን አይነት እውነት እንደያዘች እኮ ትረዳለህ። አንዴ እንኳን አዳምጣት አባ፣ እባክህን እባክህን እኔ አንተን የሚያስከፋ አንድም ነገር አላደረግኩም። አሎሽ ሀናን ወድጃታለሁ፣ ግን ደግሞ ብሌን ያለችው ነገር አንዱንም አላደረግኩኝም። አባ እኔ ምንም አለል። ሀናን ብቻ ጆሮ ሰተህ ስማት፣ እርግጠኛ ኔ ታተርፍበታለህ። አባ እባክህ አዳምጣት፣ ማዳመጥ ብቻ። ከዛ በኋላ ሁሉን ነገር ራሴ ትፈርዳለህ

ወይኔ ሰው ቤት እንጃ። ወይኔ ድህነት ነው ድህነት፣ ድህነት አየው ይጥፋ። ወይኔ ና እንዲህ አንዳንዷን ነገር ለጋሽ አፍርጬ ተናግሬ ነው የምወጣው። አዎ፣ እንደዚህማ እንደ ዕቃ ተወርብሬ አልወጣም። እንደዚህም ተዋርጄ ተዋርጄም አልወጣም። ሁሉንም ነገር የማውቀውን፣ እያንዳንዱን ነገር ተናግሬ እወጣለሁ። የመጣው ይመጣል

እባክሽን እባክሽ፣ ፈጠን ፈጠን አለሽ። ናቸ ኒቻ አንቺ አመዳም ልትባረሪ መሆኑን ስታቂ ምግቡ እንደዚህ በንቀት ነው የምትሰጪኝ? አክብራሽ ስጭኝ እንጂ እናቱ። ትጣላችሁ፣ አይደል እንዴ? ምን ሆናችሁ ነው? ቢያንስ አንድ ቀን እንኳን በሰላም ብታወሉኝ ምን አለበት? መቼም የሚያደሽ ሽሮ አያጠግበው የለም። እንደዚህ እንደዚህ መናገር ጀምር ሳቸ፣ እነዚቻ አቅምሽ ነበር። እኔ እንደዚህ ውጥር ውጥር ውጥር ስቴ ነበረው። እከታ ድሃ ገረድ ከገረድም አይነት አለው። ይቺ ውዳቂ አንችም ሰሆነች፣ ደግሞ ልጅ ላይ ፊት ጥታ ያለች አይደለ ደፋር

ደግሞ በምን ብታያት፣ ከዚህ ፈለገች የላት ምን እንደተከለች እዚህ። ምንድን ነው የማታየኝ? ግን እኔ ምን አደረግኩ? እኔ እኮ ታገዘ ሳይ ላዝናና ብዬ ነው። ልጨፍርልክ እንዴ? እሺ ልስፈንል። ሐዘን ላይ ነው። አንድ ገረድ ሄደሽ መጣች ለምን ብለን የምታዝነው? ስራችን ምን ትይሻል። የራስ ጉዳይ እንደምጣ እንደ ኔትዎርክ ማክፈኛ እስኪ ምግብ አቀራቢ ልጆች ምነው ፈዛችሁ? ተነሱ እስኪ። ምን ነው ዛሬ ያለወትሯቸውን ክምካቤ ያበዛችሁ ዛሬ? ብለን ቆንጆ ምግብ ነው የሰራችው፣ የእኔ ቆንጅዬ ልጅ አለች አባቢ ቆንጆ ምግብ ሰርቼ ይላለሁ። ዛሬ ደግሞ የኔ ማራሽ ምቀምጽ ናታለሁ እንክብካቤ አብስተሻል አባት አይደለ። እንዲ ተባረኪ ልኝ። አሜን። እንዲ ሌላ ምርቃት የለም። እንዲ እደጊ ተመንደጊ ጥሩ ወንድም እንዲያጋጥምሽ ለወግ ለማዕረግ ያብቃሽ። አሜን። ጥሩ ወንድም እንዳለሽ አውቃለሁ።

እኔ የምለው ባቢ፣ ዛሬ እንዴት ነው? ስለ ሀና ምን ጠየቅ አይጠየቅኝ? ጠየቁ እኮ ሀና ያለችው ወይ ብዬሽ ስጠይቅ ዝም አላችሁ ወይ? ምን አለፋ? እኔ ልጅ ነግረህ ነበር እኮ። ሀና ውስጥ አለች፣ ልብሷን እየሰበሰበች ነው። አሁን ትመጣለች ነው እንዴ? እስኪ ጥሪያታ ነው እፈልጋታለሁ። ስራት ነው። እሺ ልጅ እላችሁ መጣ ገደሪ ምን ታመጣለች። በቃ መሄድሽ ነው አሁን? አዎ ጋሽ መሄዴ ነው፣ ግን ከዛ በፊት መናገር የምፈልገው ነገር አለ።